ለሱ ነው ሽር ጉድ እያልን ያለን። ወይም ዝግጅታችን ስለሌላ አጀንዳ ይዘን ስለሌላ የምናስብበት አይደለም። እዛ ሰዓት ላይ አይደለንም። የሆነ ሰዓት አጀንዳ ተካጣን እንነግረሃል። አይሻል ወይኔ፣ ወይኔ! አቤት ምን አልክኝ? መች ስሜን ሁሉ ያውቀዋል። ሰላም ሰላም፣ ፍቅር ውድ የልጅ ቶፊቅ ቤተሰቦች ሁላችሁም በያላችሁበት ሰላም ፍቅር ደስታ አይጥፋልኝ እያልኩኝ የእናንተ ልጅ ቶፊቅ ተመልሻለሁ። ሁልጊዜ እንደምንለው ባላችሁበት እንዴት ነው? ፈገግ በሉ እላለሁኝ። ያው ዛሬ እስከ ዛሬ ትንሽ ሀዘን ሀዘን በስቶ ነበር፣ እነዛን ነገሮች ወደ ጎን አድርገን ወደኋላ፣ ያለፈው አልፏል ነገ የተሻለ ቀን ነው በሚለው ዛሬ ጓደኛችን ቤት መትናል ማለት ነው። በነገራችን ላይ ቤታችን ከሄርነ ትንሽ ያው ሰሞን ሮዚ ናማሰለ ነበር። እዚው አካባቢ ለቅርብ ሆስፒታል ስላለ ጓደኛችን ቤት ነው እናያረፍ ነው። እንደምትዋ ትንሽ እንትን ብላለች ሞቅ ሞቅ፣ ያው ሌላ ቤት ስታው አዲስ ቤት እንዳይመስላችሁ። ለማንኛውም ትላንት ወዳ ብዙዎቻችሁ በእጁ ወንድሜ ንግግር ትንሽ ቆጣ ብላችሁ አይቻለሁኝ። ኮሜንት ላይ እንደምላችሁ ኮሜንታችሁን እከታተላለሁ አነባለሁኝ እና አንዳንድ እህቶቼ በጆ ንግግር ብስጭት ያላችሁ ይመስላል። እሱንም አትፍረዱበት። ትንሽ ስሜታዊ ሆኖ በሰዓቱ በተፈጠሩት አንዳንድ ነገሮች ስሜታዊ ሆኖ ለተናገረው ወይም ፉአድን ላስከፋባችሁ ካላችሁ በቅድሚያ በእኔ በኩል ይቅርታ አላለሁኝ። አንድ ሰው ጓደኛችሁ፣ ጎናችሁ ያለ ሰው ሲከፋ ወይም ሲያዝን የሆነ ስሜት ይሰማዋል ጓደኝነት ታውቃላችሁ፣ የሆነ በደስታ ጊዜ ወይም ያሰው የሆነ ጥቅም ባለው ጊዜ ብቻ ሳይሆን በተከፋበት፣ ባዘነበት፣ ሰው ባጣበት ሰዓት እጎን የሚደርስ ሰው ምርጥ ሰውን ይህ በጣም ወደው የማከብረው ምርጥ ጓደኛዬ ነው። ግን ኦዲየንሶቼንም ያስቀየማችሁ ካለ ይቅርታ አላለሁ ማለት ነው። ምንድን ነው ቁመች ታኛለስ ፈርታ ነው ማለት ነው። ነይ ነይ፣ ምን አስፈራሽ? ትንሽ ነው፣ ይበቃል። ፈርታችኋለች መሰለኝ፣ ካሜራ ተኝታ ነበርና የሆነ ንትን ትላለች፣ ተሽኮረመማለች። እና ጤንነትሽ በጣም ብዙ ሰው በጣም የተጨነቀ ነበርና እንዴት ነሽ? አልሀምዱላ በጣም በጣም ደህና ነኝ። ምንም እኮ አልሰራው ግን እርሜ ለኔ ስል ለኔ ያሽቃ አበጠሽ ማለት ነው። ኖ እንደዚህ አይደለም። አንተ ባትኖር ኖሮ እዚህ ቦታ ላይ ያው እንደዚህ እንደዚህ ነው ብዬ አልነግረም ማንም የለም። አሁን ላይ ያለሁበት ሁኔታ በጣም ከባድ ነበር። እኔም እንደዚህ አይነት ነገር ይፈጠራል ብዬ አይደለም። በሰዓቱ ላይ ሶፊ ጋር የሄድኩት አንተ ስልክህም ስላልሰራልኝ እና ደግሞ ቤትም ስላጣሁህ በቃ ሶፊ ጋር ሂጂ ያለውን ነገር እሷ እንድታስረዳኝ ብዬ ነበር የሄድኩት። በጠበቅኩት መንገድ አላገኘሁትም። ችግር የለውም። ያው ለኸይር ነው። አንዳንድ ነገር ሁሉ ነገር ለበጎ ነው። ሊያስተምረን ነው አንዳንድ ነገሮች የሚመጡት። ጥሩ ነው። ያስተዋውቀናል በዚሁ። ማን አለ የሚለውን ነገር እናውቃለን። ውሀ የምትብሉኛል እና ቤተሰቦቻችን። ስለሁሉም ነገር አልሐምዱሊላህ ብለን ነው እየተቀበልን ያለ ነው። ትናንትና ግን ብዙዎቻችሁ በውስጥ መታችሁ፣ ምንድን ነው ቶፊቅ የተፈጠረው? የሆነ ልጅ ስሙን መጥራት አልፈልግም እዚህ ጋ በዩቲዩብ መጥቶ የሆነ ነገር ሲናገር ነበር። በጣም የሚደብር ነገር ነው። የሚያስጠላ ነገር ነው። የሆነ ጊዜ ላይ እሷ ጎን አልነበረም። እንደማይፈልጋት ነግሯት ነው በሰዓቱ የተለያዩት የሆነ ሰው የሆነ ግንኙነት ሊጀምር ይችላል፣ ግን በዛ ሰዓት በቃ አልፈልግሽም ብሎ ነው ካባረራት በኋላ ወይም ከተለያዩ በኋላ በዛ ሰዓት ብሬክ አድርገዋል። እንደማይፈልጋት ነው የነገራት ከእሷ እንደሰማሁት። ዛሬ ላይ ግን ይቺ ልጅ እንደ አዲስ ህይወቷን ስትጀምር ወይም አዲስ እሺ፣ ይቅርታ፣ ውሃ ጠምቼ ነበር። እንደ አዲስ ይቺ ልጅ ሌላ ህይወት በቃ ያለፈውን ትታ ከኔ ጋር ጥሩ ደስተኛ ህይወት ልጀምር ስትል መቶ መበጥበጥ ወይም መረበሽ አግባብ ነው ብዬ አላስብም። በራሴ በኩል ይሄ የኔ አስተሳሰብ ነው። አስባችሁታ ከአሁን በፊት በቃ ሁሉ ነገሯችሁን አመሰቃቅሎ ነገሮቻችሁን በቃ እንዳልሆነ ነገር አድርጎ ዛሬ ግን እናንተ እየሳቃችሁ ወይም አዲስ ህይወት ለመጀመር ስትሞክሩ መቶ ማበላሸት ተገቢ ነው ብዬ አላስብም። ሶፊያም ልክ አልሰራሽም። ምክንያቱም ስለማታውቂው ነገር በቃ አንድ ጊዜ የአንችና የእኔ ጨርሰናል አይደል፣ ይህ እንዳድስ ህይወት መረበሽ ወይም በቃ የሚያስጠላ ነገር ነው ያደረገሽው። በቃ እኔም በአንቺ ህይወት አልደርስም፣ አንቺም በእኔ ህይወት አትደረሽ። እርግጠኛ ይህን ልጅ ይዛ የመጣችው ለእሱ አስባ ወይም የሆነ ፍቅር አለው ብላ ሳይሆን ይህን አሁን ያለንበትን ህይወት ለመበጥበጥ ነው መቶ ፐርሰንት ብዬ ማስብ ነግራችሁ፣ ያው ሶፊያ እናውቃታለሁ ለልጁ ብታስብ መጀመሪያውኑ ምን አጣልቷቸው ብላ በደንብ ይግባባሉ፣ ማስታረቅ መሞከር ትችል ነበር። ከድሮ ዛሬ ላይ ግን ይቺ ልጅ አዲሱ ህይወት ጀምራ በቃ ደስተኛ ስኩም መታለመረበሽ ወይም ብቻ ካሁን በኋላ በህይወቴ እንዳገቢ፣ እኔ በአንቺ ህይወት አልገባም። ሶፊያ ካልሆነ ግን የሚያስጠላ ነገር ነው የሚሆነው። ደስ አይልም። ሁላችንም ትላልቅ ሰዎች ነን አይደል? የህፃን ጨዋታ መጫወት ጥሩ አይደለም። ቁጭ ፊቷ ሁሉ ልክ አይደለም። በለው በለው በለው በለው ጆሮ ላይ የሆነ ነገር ቆይ ቆይ ቆይ በደንብ ልስሙ። ወይኔ ወይኔ አቤት፣ ምን አልከኝ? መች ሰሜን ሁሉ ያውቀዋል። አትጠጋኝ ብሎ ገፋ ገፋ አደረገኝ። እና አሁን የሆነ አዲስ ምዕራፍ ልንጀምር ያልን ሰዎች ነን። አንተም ባደክም ወንድሜ እየመጣህ ለመረበሽ ወይም ለመበጥበጥ ስልህ የማይሆን ነገር ባታራምድ መልካም ነው። አንተና እኔ ካሁን በፊት አንተዋወቅም፣ አታውቀኝም፣ አላውቀም። ይቺ ልጅ ምን ምን እንዳረካት ራስ እዚጋ ሁሉ ነገር ሚዳ አይነገርም። ስለዚህ በቃ ተዋት ብዬ የማስበው ዩቲብ ከፈለክ ችግር የተለያዩ አይዳዎች አሉ አሰራለሁ። ለገንዘብ ብለሽ ነው በጣም የሚያስጠላ ንግግር ነው። አሮዚ ስለ የምትወዳት ብኮን እንኳ ይቺ እንኳን በገንዘብ ያልሆነውን ለገንዘብ ብላ እንትን ማለት አግባብ ነው ብዬ አላስብም። ስለ ሜዳ ላይ ወጣ እንደዚህ አረገች እንደዚህ። ምክንያቱም የምትወዳት የምታከብራ ከሆነ ይቺ ልጅ ስሟን ለማጥፋት አይሞክርም። እስኪ ምን ተሰምቶሻል? እኔ ቪዲዮን ያየሁት አንተ አየሽ ወይ ምናምን ስትለኝ ነው እንጂ አላየሁትም ነበር። ጭራሽ እኔ ሶፊ ጋር ይገናኛሉ ምናምን የሚል አስተሳሰብ አልነበረኝም። ግን ይህን ነገር እሷ ናት ያደረገችው፣ ሆን ብላ ነው ያደረገችው እንጂ ጭራሽ ለገንዘብ ብላ ምናምን ገንዘብ ስለሌለኝ ሄደች ምናምን ብዙ ነገር እኮ ብሏል። እዛ ጋር ሰምተዋል። ግን እውነታው እኔ እና እሱ በደንብ እናውቀዋለን፣ አንተም ታቀዋለ። እውነታውን እሱ ነው እንደውም ብዙ ነገር ያለው ግን አሁን እዚህ እኔ እንደሱ አይደለሁም። እኔ ወጥቼ አላወራም። ችግር የለውም። የሆነ ባለፈው እኔ ሶፊያ ጋር እንደዛ ስንል ወንድ ልጅ የጣሉበትን ሲያነሱበት አይወድም ነበር ሲባል ኮሚኒቲ እያየው ነበር፣ እና ያ ነገር ሳየው በቃ ተዋት ይመስላል። ግን እስኪ ቶ በደንብ አድርገሽ እኔ ታይዋለሁ ብዬሽ አስባለሁ፣ ይሄን ቪዲዮ ማለት ነው እና እኔ ህይወቴን ማለት በእኔ አንተ እንትን አትበላ አትሸቅልብኝ በቃ የምነግረ ነገር ቢኖር በእኔ ዛሬ ላይ መተህ አንተ እኔ ላይ አትስራብኝ። በቃ ምን እንዳለያየን ታውቃለህ። በምን ምክንያት እኔ እናንተ እንደተለያየን ታውቃለህ። ቁጭ ብለን እኔ ፊት እንደዚያ አይነት አማርኛ እንደማታወራም ታውቃለህ። እኔ ያለሁበት ቦታ እንደዛ ብለን ልታወራ እንደማትችልም ታውቃለህ። እና በቃ እኔ አሁን ላይ ደስተኛ ብዙ ብዙ ሁኜ ነበር እኔ ብዙ ባንተ ማለት ነው ብዙ ነገር ሆኜ ነበር። ብዙ ብዙም መስዋዕትነት ከፍዬልህ ነበር። ለአንተ ግን አንተ ተቃራኒ ነው እንደውም ከኔ ተቃራኒ ነው እያልክም እያዋራህም የነበረው ችግር የለውም። እኔ እንዳንተ አይደለሁም እንዲህ እንዲህ እንዲህ ነው ብዬ ወጥቼ ሚዲያ ላይ አላወራም። ምንም ቢሆን አብረን ኖረናል፣ ተዋደን ተከባብረን ኖረናል። እኔ እናንተ ያስካለ ድረስ ደግሞ ያንተን እኔ እንጃ ምን ብዬ ልንገር ያንተን ክፉነት ወጥቼ ሲባል ከምር እኮ ነው። ይህ ለራሱ ስለሱ ማውራት አዲስ በሽታ መቀስቀስ ነው። ስለዚህ ጃሉ ቶፊቅ በጣም ይተናደርግ ወላ ያናዶኛል። ያንን ሳይ ማለት ነው በቃ ስሰማ ይህ ልጅ ምን ሆኖ ነው እኔ እኔ እንደሱ ማወር አልመሰለው መውጥቼ ምናምን መስራት ከፈለገ እኮ ብዙ ያሰራ መንገድ እኮ አለ ብዙ። እሱን እርሹ አሁን አንቺ ደስተኛ ሆኝ፣ እኔ ደስተኛ ነኝ በህይወቴ አልሐምዱሊላህ። ከዚህ በኋላ ምንም ከህመም ብቻ አገገሚ ኖርማል ጤንኛ ሰው እሺ፣ ከምሪ ፈገግ ብለሽ እንድታይ ነው የምፈልገው እኔ። ከዚህ በኋላ ምን ስለማንም ስለማንም አትሰቢ፣ አላስብም አላስብም። ስላልጠበቅኩ ነው እንደዚህ የሚያልኩ ይመጣልም፣ እንደዚህ ሚዲያም ላይ እንደዚህ ያዋውራል የሚል አስተሳሰብ ስላልነበረኝ ነው አሁን እንጂ ከነሱ ከራኩኝም ካልኩኝ ቆዩ እና ተመልሼ ደግሞ ስለ እነሱ የማስብበትም የምጨነቅበትም እንትን የለኝም። እኔ አሁን ላይ የራሳችን ሕይወት ብዙ የሚያስጨንቀን ነገር አለ፣ ብዙ የሚያሳስበን ነገር አለ። በቃ እኛ ብዙ እያሰብን ነው ያሉ ልጆች ነን። የሚመጣ ቤታችን የሚያሞቅ እንግዳ እንቀበለዋለን። ለሱ ነው ሽር ጉድ እያልን ያለን ወይም ዝግጅታችን ስለሌላ አጀንዳ ይዘን ስለሌላ የምናስብበት አይደለም። እዛ ሰዓት ላይ አይደለንም። የሆነ ሰዓት አጀንዳ ተካጣ እንነግረሃል ነገር እዚህ ነገርልኝ እ እሱ ገና ነው አልገባውም ሁሉ ነገር ህይወታችንን ህይወታችንን ምንድን ምንድን ነው

አንቺን ማለት አይጠበቅብኝ። ጓደኛሽን አወራኋት፣ አሳየች ጓደኛሽ ቤት አለ ያለሱ ሺ። ምን ፈልገህ መጣህ? አቤት እኔ አንድ ነገር ይቀረኛል። ገብቶሻል? እዚህ ቦታ ላይ እኔን እንደዛ አድርገሽኝ የሄድሽበት ምክንያት ሙሉ በሙሉ ማወቅ ይፈልጋል። ምን አረኩ? እንደዛ አርገሽ የምትለው ምን አረኩ? ገብቶሻል? በጣም ከልብ የማይወጣ ነገር ነው። ግን ወደ ኋላ ታሪክ መመለስ አልፈልግም። ግን ቢያንስ እዚህ ቦታ ላይ ለአንቺ ያነስኩብሽን ነገር አውቃለሁ። በእርግጥ ሌላ ነገር ምናምን ብንትን ማለት ሲሆን ያነስኩብሽን ነገር ሞር አውቀዋለሁ። በገንዘብ ደረጃ ንሽብሻሉ እንደምትፈልገው አይነት። አሁን አውራ ብለሽኝ፣ ለአውራና ሄድ የመጣውበትን ምክንያት ታረዳሽ። ስራ ላይኖች መረብሽ አልፈልግም አዎ ስራ ላይ አትረብሽኝ። በቃ እንደዛ ከሆነ በቃ ወደ መጣበት ሄደህ አትረብሽኝ። በቃ እኔ ህይወቴን እየመጣህ በቃ ትላንት ፖስት አደረግከው ሁሉም ቪዲዮ አይቻለሁ። ታውቂኛለሽ፣ ሶሻል ሚዲያ ላይ መውጣት አልፈልግም። ምን ያክል እንደዚህ አይነት ቦታ ላይ መውጣት አልፈልግም። ታውቂኛለሽ፣ በምን ያክል ደረጃ እንደዚህ አይነት ነገር እንደማልፈልግ ታውቂያለሽ። እናሁም እኔ ምን አድርጊ ነው የምትለኝሽ? ምንድን ነው የምትለኝ? ምን አድርጊ ነው እያልሽ እራስሽ እንደዚህ አታድርጊ ምን አርጌ ነው እያልሽ፣ ሕይወትሽን በጣም ንጹሕ ሰው ለማስመሰል አትሞክሪ። አንተ ልቀቀኝ፣ ቃስ ብለህ አውራ። እረ በእናታችሁ እንደ አትያዙም። አንተ እኔ እና እሷ እያወራን ነው። አንተ ቶፊቅ፣ እኔ አወራዋለሁ፣ እኔ እሱን አወራዋለሁ። በቃ እኔ ማውራት፣ ምንድን ነው የምትፈልገው አሁን? እኛ ስራ ላይ ነን። ስራ ነው እያበላሸብን ያለው እዚህ። በጣም ይቅርታ፣ ስራ ላይ ነን። በቃ ማውራት የምትፈልገው ነገር ካለ ሌላ ጊዜ እናወራለን። ሌላ ጊዜ ማውራቱ እሱን እናወራለን፣ እኔ እና አንቺ ብዙ ብዙ።

ግን ደግሞ እኔ እናንተ እዚህ ጋ ክፉ ደጉን ማሳልፈናል። እሱን አስበን እናንተ ትላንትና ሚዲያ ላይ እንደዛ ስተዋራ ነበረው። እኔ ማ ወጥቼ እንደዚህ ብዬ ሰርተሽኮ ነው ገባችሁ እዚህ ቦታ ሁን። እኔ እዚህ እኔ በሽተኛ ነኝ። እኔ እንዳንተ መጫወጫህም ማውራትም ምንም አልፈልግም። ገብተዋል ሰመስኛል ያለሁት ጓደኛ ቤት ነው። ሰው ቤት መተ አትረብሽኝ። በህይወቴ ለኖርበት ህይወት ነው። አትረብሽኝ። እኔ አሁን አልሐምዱሊላህ ደስተኛ ነኝ። ህይወቴን አትበጥብጥብኝ። ህይወት ህን ኖር ህይወትህን እኖራለሁ። ማውራት ያለብን ነገር ካለ ደግሞ እኔ እናንተ ተገናኝተን ማውራት ያለብን ሰው ቤት አይደለም እ ቶፊቅን ፊት አይደለም፣ እኔ እናንተ ማውራት ያለብን። ገባህ? ምን ማለት ነው? በደንብ ነው ፈጥቶ አሁን ነው ነው እኔ ነኝ የማወራው። ቆይ ስም ነገር አንድ አትዛት እዚህ አለቅም፣ ሰው ቤት

ሰው ቤት ነው የሚያወራው። አንተ ፊት ነው እኔንም የሚያናግረኝ። በዚህ ማውራት ነው መጀመሪያ። ልጆቹን ምንም አላውቅም

እኔ ምንም የሚያረኩ ነገር እንደሌለ፣ አንተ ምን ምን ተዋውቀናል? ምንም ምክንያት እኔ እንዲህ እንዲህ ነው ብዬ እኔ እንዳንተ አይደለሁም። ሚዲያ አሁንም ስራ ላይ ስለነበርን ድንገት ስለመጣ ነው ገብቷል እንጂ፣ አንተን ቪዲዮ መቅረጽ እራሱ ፈልጌ አይደለም። ያረከው ነገር አንተ እንደውም ተቃራኒ ነው። ልጅቹ ድንገት ያሳለፋችሁት ህይወት ነው። ድሮ ተጠቅመ ሳትፈልጋት ጥራሃታል። የዛ ሰዓት ደግሞ በምታለቅስበት አንስሽቻቷለሁ። አሁን ዛሬ ስላማረባት ስለሳቀች መተ አትረብሻል። ሌላ ችግር ካለብኛ ጋር እኔ ጋር ነገር ነው

ይሄ የጓደኛ ቤት ነው። አስፈቅጄ ነው የመጣሁት። የእሷ ጓደኛ ቤት ነው አይደለ? ማን ነው ያስፈቀደው? አስፈቅጄ፣ ደውዬላት፣ ልጅቱን ደውዬላት ነው ማለት። ሮዛ አለች ሂድ ብላ

ሰውን መበጥበጥ አልፈልግም፣ ተረዳኛ። እዚህ ቦታ ላይ እሷ ማናገር ነው የምፈልገው። ላናግራት፣ እንግባባ። አሁን ስማ የምታወራትን ነገር፣ ወይ ትመጣላለች። የሆነ ቦታ ቀጥራት፣ እኔ ጋር ትመጣላለች። ከዛ በትክክል አንቺ ግን ማለት ነው የምነግርሽ ነገር፣ እንደ እሷ ትበላት። ምን አለ መሰለሽ፣ ቆይ ቆይ እንደዚህ እያልኩ እየዛቅካት እኮ ነው። ወንድ ልጅ ነህ አንተም፣ ነገ ይህን የጣይ ደርሰሃል። ተረዳኸኛ በውስጥ ያለውን ብሶትና በውስጥ ያለውን ነገር እኔና እኔና አላህን ነው የምንለው። ደሞ ቶፊቅ ያቀልከውን ነገር እየሰማሽ ነው። እዚህ መተህ ዝም ብለህ

ያልጨረሽ ነው አላችሁ። ምንድን ነው እኔ የማልጨርሰው ነገር? ቶፊቅ እያየሁ አይደል እንደሚለው። ማነው ነው ደግሞ ቤቱን፣ ያለንበትን ቤት የነገረው? እዚህ ማነው የነገረው? ማንም አይነግረውም፣ እባክህ ናት ሶፊያ። ማንም ሰው ነው